በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም። እንደምናችሁ እንደምንከረማችሁ እንደምንቆያችሁ። ሰላም እግዚአብሔር ከብላችን ጋራ በመጽሐፍ ቅዱስ ጥቅስ ላይ ተመርኩሰን እንነጋገራለን። በኦሪት ዘኍልቍ ምዕራፍ 23 ቁጥር 23 ላይ ባለው ነገር እንነጋገራለን። በያዕቆብ ላይ አስማት አይሰራም፣ በእስራኤል ላይ ሟርት አይሰራም ይላል። መጽሐፉ እንግዲህ እንዳለን እውነት ነው፣ የእግዚአብሔር ቃል እና በትክክል እኛ ላይ፣ በክርስቲያን ላይ አስማት አይሰራም ወይም ሟርት አይሰራም እንላለን። እንደ ሰውኛ ስንመለከት ደግሞ እውነት አይሰራም ነው ወይስ ይሰራል? ይህንን ነው መለየት ያለብን። ምንድን ነው እኛ ሰዎች ስንባል ችግር አለብን። ምንድን ነው ችግራችን? መጽሐፍ ቅዱስ ያለንን ነገር ብዙ ጊዜ የምንረዳባቸው መንገዶች እኛ በምንፈልገው መንገድ ነው ምንረዳው የምንተረጉመው ግን እንደ እግዚአብሔር ቃል ደግሞ አንመለከተውም፣ አናየውም፣ አንረዳውም። የራሳችንን ፍላጎት ለማሟላት በራሳችን ስሜት ለመጓዝ ስለምንፈልግ በራሳችን ስሜት ላይ ተሞርኩስን ነው ምንረዳው። እውነት ነው፣ መጽሐፍ ቅዱስ አይዋሽም። ትክክል ነው እሱ ምንም የሚያሻማው ነገር የለም። አዎ በያዕቆብ ላይ አስማት አይሰራም፣ በእስራኤል ላይ ሟርት አይሰራም ያለው ይህ እንግዲህ ለክርስቲያኖች የተነገረ ቃል ነው። ለክርስቲያኖች የተነገረው ቃል እስከሆነ ድረስ ደግሞ ክርስቲያኑ ይህ ነገር እንዳይሆንበት ምን ማድረግ አለበት? ምን መሆን አለበት? የሚለውን ነገር መመልከት አስፈላጊ ነው። በዚህ ዘመናችን ቢያንስ ማየት የምንችላቸው ነገሮች አሉ። እሱን አንድ ሰው በመናፍስት ተይዞ ጸበለዶ ሲጠመቅ ከሱ ላይ የሚለፈልፎ አጋንንት ምንድን ነው የሚለው ተመተስቼ መተት ነኝ፣ በመተት በምግብ በመጠጥ በልብስ በተለያዩ ቁሳቁሶች እንደተመተተ እንደተላከ ይናገራል። በጸበል ቦታ ማለት ነው። እና ይሄ ሰው መንፈሱ ከሱ ላይ እንደዚህ ብሎ በሚጮውበት ሰዓት ይሄ ሰው መንፈሱ እንደገባበት አላወቀም፣ ወይም አያት ለምን በይሄ ነገር ከሆነበት በኋላ ከቆይታ በኋላ ነገሮች እየተስተካከሉ ለሳሄድ ህይወቱ እየተጎሳ በህይወቱ ሁሉ ነገር ውጣውረዶች ሲገጥሙት ሲቸገር ምናልባትም ሊታምምም ይህ በሽታ ነክ ነገር ገጥሞት በሕክምና ሲታገዝ ቆይቶ ከሕክምና ግን በላይ ሲሆን እስቲ በጸበል ራሴን ሊሞክር ብሎ ሲሄድ እንደዚህ አይነት ነገሮች ይከሰታሉ። አንዳንዱ በህዋይነት ሄዶ ይጠመቃል። መንፈሱ እዛው ይጋለጥለታል፣ ይሸኝለታል። አንዳንዱ ደግሞ በእምነት ውስጥ ሄዶ በመስገድ በመጾም፣ በመጸለይ በትጋት ውስጥ መንፈሱ ተጋልጦለት ታስሮለት በቃኝ መሄድ አለብኝ ሸኝኝ ብሎ ሲናገረው ሄዶ ጸበል ቦታ ላይ እንዲሸኝ ያደርጋል ማለት ነው። እነዚህ ሰዎች መተት ስለላኩባቸው ርት ስደረግባቸው ፈልጎት ወደውት አይደለም ወደ ራሳቸው ያ ነገር እንዲመጣ ያደረጉት። ቀጥታ በቃ ለሱ የማይመች ሰው የእሱን እድገት የእሱን ሰላም ፍቅር የማይፈልጉ በሱ ላይ ምቀኝነት ያደረባቸው ሰዎች ያንን ነገር ይልካሉ። መንፈሱ ደግሞ የሚጨበጥ የማይዳሰስ ስለሆነ ሂድና እንደዚህ አድርግ ተብሎ ነው የሚላከው። መንፈሱ መጥቶ መግባት ብቻ ነው ስራው። በዚህ ሰው ላይ ከገባ በኋላ አመቻችቶ ስራውን ይሰራል ማለት ነው። ስለዚህ እኔ ላይ አስማትም ዋርትም አይሰራም ብሎ ደግሞ አንድ ሰው አፉን ሞልቶ መናገር የሚችለው መቼ ነው ማለት ነው? በዝም ብሎ እኔ ክርስቲያን ነኝ እኔ ማተባሪክ ያለው እኔ በስማ አም ወልድ መንፈስ ቅዱስ አሐዱ አምላክ ብዬ ካማተብኩኝ ከኔ ላይ አርባ ክንድ ይርቃል፣ ከኔ ጋራም እብረት የለውም ብለን ብዙ ጊዜ እናወራለን። የትዕቢት መንፈስ በላያችን ላይ እንዳለ ራሱ መረዳት እንችላለን። እሱ ራሱ እንድትተብት ያደረግሃል። መንፈስ ራሱ በውስጥ ካለ በቃ የትዕቢት ንግግር ብቻ እንድትናገር ከውስጥ ይገፋል ማለት ነው ራሴን እንድትኮፍስ እውነት እርግጥ የአምላክን ስም ጠርተ አጋንንት መቋቋም እንደማይችሉ እርግጥ ነው። ግን የወደቀ መንፈስም ሆኖ የተጣለም ሆኖ እግዚአብሔር የመታው በእግዚአብሔር ኃይል ተመቶ የወደቀ ስለሆነ አዎ የእግዚአብሔር ኃይል ያሸንፈዋል። የቅዱሳን ስም ያሸንፈዋል። የመላእክት ስም ሲጠራ ያሸንፋል፣ ሊቃጠላል፣ በሳጫል። ግን ደግሞ አንተ ያን ኃይል ያልታጠቅ፣ ዝምብለበት ዋይነት የምትላቸው ነገሮች አንተነ ነፃ ሊያወጣ አይችልም። እንዴት ነፃ ያወጣኝም ብትል ደግሞ ያልዋልክበት አላደረግከውን አያሰራውን ነገር የኔ ነው ማለት አትችልም። ክርስቲያን ነን። በእርግጥ ግን በክርስትና ውስጥ ደግሞ ክርስትና ከአንተ በክርስትና ሕይወት ስትኖር አንተ የሚፈለገው የሚጠበቁ ነገሮች ያሉና እነዚያ ነገሮች ካልፈጽም በእግዚአብሔር ስም ሺ ጊዜ ብትጠራ መንፈሱ አንተን ላይፈትን ይችላል። ተቋቁሞ ግን ላያደፍጥ ይችላል። ወስኝ ለምን መንተን አደጋ ሊያጋልጥ ልችል ይችላል። ግን በውስጥ ያድፍጦ ብዙ መከራ እንድትበላ ደግሞ ዋጋ እንድትከፍል ያደርግሃል። የሰራው ነገር እንዳይባረክል፣ እንዳይበረክትል ከሰው ጋራ ሰላም ፍቅር እንዳይኖር ከቤተሰብ ጋራ ከልጆች ጋራ ከባለቤት ጋራ ከወዳጆች ጋራ ሰላም እንዳይኖሪ እንዳትስማማ ያደርገሃል። ከዛም አልፎ ተርፎ ጤናህን ይነሳል። እሱ በፈለገበት መንገድ ይሄዳል። አይቸግረውም፣ መንፈስ ስለሆነ አታየው አትጨብጦ አዳስሶ። ስለዚህ እሱ በአንተ ውስጥ በአእምሮ ውስጥ በልቦና ውስጥ ሆኖ በአካል ውስጥ ሆኖ እጅ እግርህን ተጠቅሞ አንደበትህን ተጠቅሞ ዓይንህን ተጠቅሞ ጆሮህን ተጠቅሞ አይምሮህን ተጠቅሞ አንተ ላይ ግን ብዙ ነገር ሊሰራ ይችላል። ይሄን ነው እኛ ልናቅበት ያልቻል ነው። ለዘመናት እናቶቻችን አባቶቻችንም በየዋህነት የኖሩባቸው መንገዶች ይሄ ስለሆነ ማለት ነው። ለዚህ ነው አብዛኞቻችን ቤተክርስቲያን እንመላለሳለን፣ ቤተክርስቲያን እንሄዳለን፣ እናስቀድሳለን፣ ኪዳን እናደርሳለን፣ እንጾማለን፣ ግን ጸሎት ላይ የለንም ስግደት ላይ የለንም። ከስንት ጥቂቶች ናቸው እውነት ከተነጋገር የቤት ውስጥ አምልኮ፣ የተግባር አምልኮ ላይ የሚገኙት። እግዚአብሔር የሚመስገነው ከአባታችን መላክ መንክራት ትምህርት አንስቶ በዚህ ወቅት አብዛኛው ሰው እየነጣ ነው፣ እያወቀ ነው ግን በዛው ልክ ደግሞ አድፍጦ የተኛ ዛሬም ላይ ልቡን አደንድኖ በእኔ ላይ አስማት አይሰራ ሟርት አይሰራም እያለ በባዶ ሜዳ የሚፎክር አሉ። ብዙ ወላጆቻችን፣ ቤተሰቦቻችን አሉ። ከአንድ ቤተሰብ ውስጥ አንድ ሁለቱ ቢጾም ቢጸል ቢሰግድ ሌላው ደግሞ ላይጾም ላይሰግድ ይችላል። በቃላትም ላይግባቡ ይችላሉ። አጭረውም ደግሞ እንዲግባቡ አይፈልግም። እና ይሄ ነው ልዩነታችን። እዚ ጋር ስትጾም ስትጸልይ ስትሰግድ እና በሞቅጠራ መቀጥቀጥ ስትጀምር ምልክቶችን ማየት ትጀምራለ ው አባታችን፣ እንደተናገሩት ክራት መምህር ግርማ እንደተናገሩት መጾም መጸለይ መስገድ ስትጀምርና መቀጥቀጥ ስትጀምር በኢየሱስ ስም፣ በክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሥላሴ ስም ስትቀጠቅጥ፣ በቅዱስ ሚካኤል በቅዱስ ገብርኤል እያልክ ስትቀጠቅጥ የቀጥቀጥ ጀርባ ይላይ ይበላሃል ይወራሃል ያቃጥልሃል፣ እንደ ድንጋይ ይጠጥራል፣ በጀርባ ላይ ይሄዳል ብሎ አብራርቶ ተናግሯል። ይህ ነገር በዚህ ተግባር ላይ የሚሄዱ የሚኖሩ ሰዎች ይህን ነገር ይህን ምልክት ያያሉ። ይህን ያልፈጸመ ሰው ይህን ምልክት ለያይ ሊያቅም አይችልም። ለምን ዛር የሚቀመጠው ጀርባ ላይ ስለሆነ ለዛ ነው ጀርባሁን አንድ ሰው በመቁጠራ የሚመታው የሚቀጠቅጠው። አዎ ከእናት ከአባት ሲወርድ ሲዋረድ የመጣ መንፈስ ጀርባ ላይ ነው፣ አዝሌዮ ነው የምትኖረው። ቡዳና አይነጥላ ደግሞ ፊት ላይ ነው የሚቀመጡት፣ ዓይኔ ላይ ነው የሚቀመጠው። እና ይሄን ነው እንግዲህ የተግባር ሰው ስትሆን ሁሉን ነገር እንዳለ ትረዳለ ታውቃለ እንዴት መከላከልም እንደምትችል ትገነዘባለ፣ ታውቋለት። መተት ቢላክም ሟርት ቢደረግበትም እንዴት መያዝ መንፈሱን እንደሚችል ያውቃል። እንዴት በቁጥጥሩ ስም ማዋል እንደሚችል ይሄ ሰው ያውቀዋል፣ ይረዳዋል ማለት ነው። አዲስ መንፈስ ራሱ ቢታደስና ቢገባ እንዴት እንደገባ ሁሉ ይታወቀዋል፣ ይሰማዋል፣ ያቀዋል እና ነው ግን በዚህ በተግባር ውስጥ ያልሄደ ያላወቀ ሰው በእኔ መንፈስ የለብኝም ቢል ተቀባይነት የለውም። የክርስትና ሕይወት ስለማያውቀው የስም ክርስቲያን ነው እንጂ የተግባር ክርስቲያን አይደለምና ነው። ለዛ እኔ ዋርት የለብኝም፣ እኔ መተት የለብኝም። ምንም አይነት የአጋንንት አሰራር በእኔ ላይ ስልጣን የለውም ብሎ አፉ ሞልቶ ቢናገር ተቀባይነት የለው ውድቅ ነው የሚሆነው፣ ማለት ነው። ለምን በተግባር ኖሮ ስላላየው ማለት ነው። አንድ ሰው እሳት በእጁ ሲያፍስ እጁ ይቀጥላል፣ መቋቋም አይችልም። ማንም ሰው ፍም አንስቶ እንደዚህ ለአንድ ሰከንድ እጁ ላይ ማቆየት አይችልም። ስለዚህ አጋንንት ደግሞ ነዛ ከዛ እፍም በበላይ ሰውነት ይበላሃል፣ አቃጥልሃል፣ ኑሮህን ያተረማምሳል። ሰው እንዳትሆን ያረጋል። ከሰው በታች እንድትሆን ይፈልጋል። አንተን እለት እለት ለማዋረድ ነው ስራው እንጂ አንተን ከብረ ደምቀ ከሰው ጋር እንድትሆን አይፈልግም። ከሰው በታች ከጓደኞች በታች እንድትሆን ነው የሚፈልጉ ለሱ ደግሞ ሳታቆ የለብኝም እንዳልክ እንደተቆፈስክ እየኖርክ ስትሄድም የኖር ከስቴድም በህዋይነት ትኖራለህ። እግዚአብሔር ይረዳሃል፣ ቅዱሳን ይግዙሃል። ለምን የክርስቶስን ስጋ በልተሃል፣ ደሙን ጠጥተሃል። በአርባ ቀን በሰማኒያ ቀን ይህን ስለፈጸም ቅዱሳን ይጠብቁኋል? ምንም ኃጢአት ብትሰራ ምንም ሰዎች ምንም ብትል አንድ ቀን ልብ ገዝቶ ይመለሳል የሚለውን ነገር ፈጣሪ ስለሚያስብ፣ እንደጠፋው ልጅ ከአንድ ቀን ሲገባው ይመለሳል ብሎ ስለሚጠብቅ፣ ያችን ቀን ስለሚጠብቅ ይጠብቃል። ለክፉ አካባቢ ይሰጥ ጠላቲ ለአደጋ እንዳያጋል ይረዳል፣ ይጠብቃል። እና ለዛ ነው እንደፈለግ መናገር የቻልከ ማለት ነው። ለምን ጠባቆቹ ስለሚጠብቁ ያው እንጂ አንተ በራሲ ኃይል እየተንቀሳቀስኩ ላይ የሚመስል ይችላል። የፈጣሪ ጥበቃውን ረስተው ማለት ነው። አንዳንዶች ሲያወሩ እንደዛ ነው የሚያወሩ። እኔ ለብኝ ሲሉ በራሳቸው አቅምና ኃይል የሚከላከሉ ይመስላቸዋል፣ ግን አይደለም። እውነት በስማ አብ መንፈስ ቅዱስ በማለት ብቻ አጋንንትን ተከላክለን እንኖራለን ማለት ተግባራዊ ሕይወት ያለለው ሰው እንዴት አድርጎ ነው የሚከላከለው? ያው እርግጥ እንዳልኩኝ እግዚአብሔር በቸርነቱ በክነ ጥበቡ ይጋርዳያል እንጂ አንተ በአፊ ካልከው ብቻ የሱ ስም ስለጠራ ብቻ ንጥራይ ነው። ሰይጣንም እኮ በስማም ይላል የክርስቶስን ስም ይጠራል፣ መጽሐፍ ቅዱስ ጥቅስ ይጠቅሳል እኮ ሰይጣን። ምን ያሸ ናቸው ከሰይጣን ጋር ዲል አድርጎው ውል ተፈራርሞ ሰዎችን እንዴት እያታለሉ እንደሆነ ማለት ነው። በማህበራዊ ሚዲያ እየሰማናቸው ነው። ቅጠል እየበጠሱ ቅጠል እየማሱ ስር እየማሱ በዛ ሰውን ለማደንዘዝ የመጀመሪያ ጥቅሳቸው ጥቅስ መጠቀስ ነው። መስማም ማለት ነው። አንድ ሁለት ቃል በግዕዝ የሆነ ነገር ይላሉ። ከዛ በቃ ይህ ትክክለኛ የቤተክርስቲያን አገልጋይ ነው ብለ ትገባበታለ። አሬ ትበላለ ማለት ነው። ዋጋይን ትከፍላለ። ዋጋ ያስከፍለዋል። ባላሰብኩ ያንተ መልካም ነገር ይደረግልኛል ብለ ስትጠብቅ ሳታስበ በተዘዋዋሪ ደግሞ ዋጋ የምትከፍልበትን ነገር ያሸክሙዋል። መሸከምን ደግሞ አታቆምም በሂደት ነው የምትረዳውና ነው። ስለዚህ ከትዕቢት ማማ ላይ ወርደን ዝቅ ብለን ለመኖር ብናስብ መልካም ነው። አዎ ትዕቢት ለማንም አይበች። እኔ የክርስቶስ ስም ጠርቼ እንዴት አጋንንት በእኔ ላይን ስልጣን አለው ብለ የምትጨፍር ከሆነ አንተ እና መናፍቃን አንድ ናችሁ። ለምን እነሱ ክርስቶስን በስም ያውቁታል እንጂ በተግባር አያውቁትም። ሁሉ የሚለው ነገር ነው ይሄ። አዛብም አያውቁትም። አዛብ እንደውም ሙሉ ለሙሉ ክዶታል። ግን እናውቀዋለን የሚሉት ደግሞ አያውቁትም። ቃሉን ያውቁታል አይኖሩበትም። ችግር እሱ ነው። ክርስቶስ እንዴት ዋጋ እንደከፈለላቸው ዘንግቶታል። ክርስቶስን እኔ የግላዳኛ ርጌ ወስጃለሁ፣ አንተም የግላዳኛ ርጌ ውሰደው የምትለዋ መፈክር አይበጀም። በማለም ክርስቶስ የግሌ አዳኝ ለማድረግ እሱ ለእኔ የከፈለው ዋጋ አምኜ ስቀበልና ስኖርበት ነው። ያኔ ነው ክርስቶስ የግሌ አዳኝ ብዬ ልወስድ የምችለው። ካለዚያ ግን በአፍ ክርስቶስ የግሌ አዳኝ ነው ብዬ የፎከርኩ የዘለልኩ ብኖር ትርጉም የለውም። ትርጉም አልባ ነው የሚሆነው። መስቀል ከኋላ ተሸክማችሁ ተከተሉኝ አደላለሁ። መስቀል ተሸክማችሁ ተከተሉኝ ያለውን ክርስቶስ መስቀሉን የማንሸከምለት ከሆነ እሱ ለኛ ብሎ በመስቀል በቀራንዮ አደባባይ የከፈለው ዋጋ እንዴት ነው የምናየው? ይህኔ ነው ዋጋ እንዳለንና እንደሌለን ማወቅ የምንችለው። አንዳንዴ ምን ይላሉ፣ ኢየሱስ ስም ወጋው የሚባለው ነገር አለ። ማንን ነው የሚወጋው? በኢየሱስ ስም ማንን ነው የሚወጋው? የትኛው ነው የሚወጋው? ኦሬዲ አንተ የምትወጋው መንፈስ እውነት? በኢየሱስ ስም ወጋው ያልከው መንፈስ በአፊ ነው የምትወጋው። ኢየሱስ ክርስቶስ እኮ መቀለጃ አይደለም። የአምላኮች አምላክ የንጉሶች ንጉስ የጌቶች ጌታ ነው። አልፋናው ሜጋ ኤሸላ አዶናይ ተብሎ የሚጠራ አምላክ ነው። ስለዚህ በሱ ስም ባትዘባበትበት መልካም ነው። በኔ ላይ ሟርት አይሰራም ማለት አትችልም። ሟርት አንተ የተግባር ሰው ካሎ ሟርት በስነ ስርዓት ቤት ይሰራብሃል። በስነ ስርዓት ቤት ይሰራብሃል። ስለዚህ ቤቱን ለማፍረስ ደግሞ እሱ የሰራውን ቤት ለማፍረስ የግድ የተግባር ሰው ልትሆን ይገባል። ክርስትና ያ ነው። ስጋዬን ያልበላ ደሜን ያልጠጣ የአባት መንግስት አያይም ብሏል። ከእሳትና ከውሃ ያልተጠመቀ ልጅነት ማያይመለ ከነ ያረብረት ያለው ብሏል። እነዚህ ነገሮች ክዴ እነዚህ ነገሮች አሽከንጥረ ጥለ ኢየሱስን ብትል እሱም አይሰማህም። የምሬ ነው የሚለ መጀመሪያ መጠመቅ መቻል አለብህ። መዳን መቻል አለብህ። ከዛ ደግሞ መስቀሉን መሸከም አለብህ። መስቀል ሲባል እኔ በአንገት ያንጠለጠልኩት አይነት መስቀል እንዳይመስል። እሱ በዚህ ምድር ላይ ሲመላለስ ያደረጋቸው ነገሮች አሉ። በቀራንዮ የተገረፈው ግርፋት፣ መቼም እንደሱ መገረፍ ባትችልም፣ መቋቋም ባትችልም ግን የመጀመሪያ ነገር እሱ አርባ ቀን አርባ ሌሊት የጾመውን እስቲ መጾም ከልብ መጾም ጀምር። እሱ ጾሞልኛልና እኔ መጾም አይጠበቅብኝም የምትለው ነገር ይቅር። እሱ ለጊዜው ተውና ጹ። ጠዋት ተነሳ የምትበላውን አቁም። ኢቨን ሳይንስ ራሱ እኮ የተቃወመ ነው። የሰው ልጅ በቀን አንዴ መብላት እንዳለበት ሳይንስ ራሱ እየተናገረ ሐኪሞች ራሱ እኮ መናገር ጀምረዋል አለ። ስለዚህ ጾም ደግሞ አግባብ እንደሆነ እና ክርስቶስ አደንግጎታል አስቀምጦታል። ስለዚህ በጠዋት በሌሊት ተነስተ ምትበል ምታማዥግ ያማዥገች የምታድር ፍየል ምሰል የለብ የሰው ልጅ በእህልና በውሃ ብቻ አይኖርም በመንፈስ ቅዱስ ነው ሚኖረው ብሏል። ስለዚህ የግድ መንፈስ ቅዱስ ኃይልን ለመጎናፀፍ መጽሆፍ መቻል አለብህ። መጸላይ መቻል አለ

የመሬት ግብር የምን ግብር እያለ የሚቀበልህን ግዴታ ስለሆነ ነው። የእግዚአብሔርንም ደግሞ በዛው መልኩ ገንዘብ ብቻ አይደለም አስራት መክፈል አለብ ጉልበትህን ልትከፍልለት ይገባል። አስራት ከጉልበቲ ላቢን ጸፍ አርገ ለአምላኪ አስራትህን መክፈል መቻል አለብህ። ያኔ የተግባር ስራ ሰራ

ካመሞን አልጠየቀ በአባተ ፊት እኔ ማላውቀው ማለት እንደ ሸመጠጠኝ ሸመጠጣለሁ ክዶ አለው አለ ለም ክዶኛል፣ ብሏል ሶ ላለመካድ መጣር መቻል አስፈላጊ ነውና፣ ወዳጆቻችን ይህን ነገር ልብ እንድትሉ ያስፈልጋል ማለት ነው። ስለዚህ እኔ ክርስቲያን ነኝ ካልኩኝ እውነት በክርስቶስ ነ ካልኩኝ ክርስቶስ ከን የሚጠብቀው ነገር ማረግ ስላለብኝ ነው፣ አለብኝ ብላ ማመንም ስላለብኝ ነው እንጂ ሰይጣን ያቀበለኝ ነገር ጊዜ በሰይጣን ጎዳና ባትሄድ መልካም ነው ብዬ እናገራለሁ። በያቆብ ላይ አስማታ የሰራም በእስራኤል ላይ ሟርታ የሰራም ብለ እንደምትፎክረው አይደለም። ስለዚህ ይህንን። በዚህ መያዝ አለብኝ ማለት ነው ወዳጅ፣ ሁላችንም የተግባር ሰው እንዲያደርገን ቸሮ መዳና ላይም እንዲረዳን ጸሎታችን ምኞታችን እንዲሆን ነው። ይህን ነው ንሌላቸው የፈለግኩት ወዳጆቼ። የበቃማ ሰዓትም ሄዷል እና እንግዲህ የተግባር ሰው መሆን ይጠበቅብናል። እግዚአብሔር ልብ ይስጠን፣ ሁላችንም ማስተዋልን ያድለን። አነሳስተውል ላስጀመረ አስጀምሮ ላሰጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ሰላም ላለው የአብፀጋ ሚዲያን ከፍ አድርጉ፣ ሰብስክራይብ አርጉ፣ ሼር አርጉ፣ ሀሳብ አስተያየታችሁን አጋሩ፣ ይላለ ላይክ አድርጉ። ሰብስክራይብ ያደረጋችሁ ደግሞ የደውል ምልክቷን ድም እንዳትዘነጉ፣ የደውል ምልክቷ ድም ተጫኗት። ሰላም እግዚአብሔር ከሁላችን ጋር ሆኑ። ሰላም ሁኑ። ሰላም ቆዩ ባይ